ሰራተኛው ተባባሪናት ማለት ነው። ሰራተኛው ተባባሪናት፣ ጓደኛው ያው ተባባሪ ነው። ዘበኛው ደግሞ ተባባሪ ነው። ስለዚህ እነሱ መጀመሪያ በሕግ ቁጥጥር ውለው በደንብ ፈተሻ ቢደረግባቸው በደንብ ቢመረመሩ አሪፍ ነኝ ባይ ነኝ። ለምን አቤን በምንም ተአምር ይሄ ነገር እንዳያደርገው እርግጠኛ ነኝ። ምክንያቱም እዛ ቀን እንደተናገሩ ከጓደኞቹ ተሰባስበው የሆነ የሚያሳልፉት ነገር ነበር እዛ አሳልፎ ነው አቤል ቸኩሎ የወጣው አቤል ቸኩሎ ሲወጣ እሷ ወጣች የእሱን ፍቅረኛ ወይስ የእሱን ጓደኛ ወጥቶ ነው መጨረሻ ላይ የእሷ አስክሬን የተገኘው አቤል ቤት ነው የተባለው ያ ስለሆነ ነው የጓደኛ ወንድም ወንድም የተወሰትከው የእሷ ጓደኞቹ ደግሞ አንተ ቤት ነው የተገኘችው ስለዚህ አንተ ነው የተጠራጠር ነው ጓደኛ ማለት ምን ማለት ነው እድሜ ልካችሁ ከሱ ይህን ያህል አሳልፋችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ፣ በዚህ ኒክ አቤልን መጠጠር በጣም ከባድ ነው። እንዴት የጓደኛው ፍቅረኛ፣ በአንድ በኩል የጓደኛው ፍቅረኛ ናት፣ በአንድ በኩል ደግሞ ጓደኛው ናት። አብራችሁን ያደጋችሁ፣ አብራችሁ ነው የምታሳልፉት ሁሉ ነገር። እንዴት አቤላ እንደዚህ ነገር ያደርጋል? እንዴት በምን ሁኔታ የሰው ነፍስ ሊያጠፍ ይችላል? እንኳን የሰው ነፍስ ያጠፋ ሰው አሳዶ እኮ ነው፣ ይዞ እኮ ነው። እሱም ብለዋል እኮ እኔ እንደዚህ አይነት ወንጀል በሰራ ለምን ወንጀለኞችን አሳድዳለሁ ብለዋቸዋል። ግን እናንተ በምንም ሁኔታ ልትረዱት አልቻላችሁ። በቃ አንተና አንተ ተጥረና ነው የምትሉት። በዚህ አጋጣሚ ሉኡል በጣም ጀግና ለፈጥኖ ደራሽ እኮ ነው። ሉኡል እንትን የቴዲ ጉዳይ ይዞታል አንዳንድ ነገሮችን ቪዲዮ የያዝኳቸው ነገሮችን ማስረጃ ሰብስቤ ያለሁ ማስረጃ ስለምሰበስብ ነው ዝም ያልኩኝ፣ እንጂ በአቤል ጉዳይ ላይ እጅ ያስገብቻለሁ አለሁኝ። በቪዲዮ እመጣለሁ የሆነ ማናገራቸው ሰዎች አሉ። እነዚ ሰዎችን አናግዴ ቪዲዮ ይዤላቸው እመጣለሁ ነው። አቤል እንደዚህ ነገር እንደማያደርግ ጠንቅቄ አውቃለሁ። አቤል በጣም ጨዋ ሰው ነው። ስራው በስርዓት የሚሰራ በአግባቡ የሚሰራ የሰው አዛኝና የተቸገሩ ሰዎች የሚደርስ ወጣት ስለሆነ አቤል በዚህ ጉዳይ ላይ እንደማይሳተፍ እርግጠኛ ነኝ ብሎ ነው። በመቶ ፐርሰንት እርግጠኛ ሆኖ ነው ሉልም የተናገረው። እንግዲህ ይሄ ጉዳይ ወይም ይሄ ኬዝ ሉል ከያዘው ዘላለም መቼም ይደግፋቸዋል፣ ጓደኛሞች ስለሆኑ ይሄ ጉዳይ ቴዲ ነጻ እንደሚሆን እርግጠኛ ነኝ። ግን እኔ የገረመኝ እድሜ ልኩ ከነሱ ከእሱ ጋር የኖሩ ጓደኞቹ በዚህ ልክ መጠርጠራቸው ነው። እኔ በጣም የገረመኝ እንዲህ ሰው በዚህ ልክ ለምን ጓደኛ፣ መቼ ነው ለምን ደው፣ በአሁን ሰዓት ጓደኛ የተበላሸ የመጣው ለምን ደው፣ በአሁን ሰዓት ጓደኛ ሰው በጓደኝነት የማይቀጥለው ለምን ደው፣ ለምን ሰው በዚህ ልክ ተቀየረ ለምን ደው፣ ሰው አውሬ የሆነው ለምን አሁን እሱም እሱም ብለዋል እኮ። እሺ ይሄ ጉዳይ እሱ እንዳልሆነ ካወቃችሁ የእናንተ ጓደኝነት ይቀጥላል? ዛሬ ሳፋችሁ ሞልታችሁ ደረታችሁ ነፍታችሁ ቁጭ ብላችሁ አንተነህ በአንተ ቤት ነው ይሄ ጉዳይ የተከሰተው፣ በአንተ ቤት ነው ይሄ ጉዳይ የተፈጠረው። ስለዚህ ከአንተ ውጭ ሌላ ማን አለ? እመን ወይ ሳታገፍት ረሃት ከሞተች ወይ በሆነ ገ ተጨቃጨቃችሁ ይሄ ክስተት ከተፈጠረ እመን ብላችሁ ነው ያሳመናችሁት። እሺ ይሄ ጉዳይ እሱ እንዳልሆነ ፖሊስ አጣርቶ ከደረሰበት ምንድን ነው የሚውጣችሁ? የእናንተ ጓደኝነት ይቀጥላል። እናንተ አሁን ጓደኞቼ ናቸው ብሎ ከእናንተ ጋር ይቀጥላል፣ ነገሩ ብቻ። አቤል ፈጣሪ ይርዳ። ንጹህ ሰው ምን ጊዜም ቢሆን ይቆያል፣ ይዘገያል እንጂ ንጹህነት ይረጋገጣል። እንደማታረገው ደግሞ እርግጠኛ ነን። የኔ ሙሉ በሙሉ እርግጠኛ ነኝ ባልም፣ ግን አታረገውም። ለምን ወንጀልን የሚያሳድድ ሰው እንዴት ወንጀል ይሰራል? ሰው ሆኖ ማይሳሰት የለም፣ ልትሳሰት ትችላለህ። ግን ካደረግከውም አድርጊያለሁ ብላ አካላቶችን ተናግረህ እኮ በቁጥጥር ስትውሉ ነበር። ግን ራስህ ቤት ውስጥ እሺ፣ ለምን ካሜራ ጠፋ? ለምን ሰራተኛው ጠፋች? ለምን ዘበኛው ጠፋ? አቤል ከሆነ እንዴት ሊጠፉ ቻለ? እንዴት ሲፈልጋቸው አያገኛቸው? ሁለተኛ ደግሞ የአቤል ጓደኛ እንዴት ሊጠፋ ቻለ? አቤል ሲደውለት ለምን አያነሳም? አውቆ ነው የአቤል ጓደኛ አቤል ነው እንዲባል? ወይስ አቤል ከዛቸው የያዘባቸው ሰዎች ናቸው ይሄ ጉድ የፈጸሙት ከጓደኛው ጋር ተስማምቶ። ምክንያቱም በአሁኑ ሰዓት ጓደኛ አይደለም የሚሸጠው ጓደኛ ኮኖ፣ በአሁኑ ሰት ጠላት የሆነው ጓደኛ ነው። ወዳጄ ነው ምንም አያደርገኝም ብለን ቤታችን ክፍት አድርገን የምንቀበለው ሰው ነው በአሁኑ ሰዓት ያጠቃል እንጂ ጠላት፣ ማተጠናቀቆታ አላችሁ፣ ጠላት ጠላቴ ነው፣ ይሄ ሰው ያጠቃኛል፣ በሆነ ጉዳይ ቢያገኘኝ ያጠቃኛል ብላችሁ ከሆነ ትጠነቀቁታላችሁ። ማትጠነቀቁ ሰው የራሴ ሰው ነው ጓደኛዬ ነው የምትሉ ሰው ነው በአሁኑ ሰዓት አሳልፎ የሚሰጣችሁ። ለምንድን ነው ይሄ የሚያደርገው? ለብር ብቻ ብለው። በቃ ጓደኝነት የሚባል ነገር በአሁኑ ሰዓት ጠፋ። ከማን እንደምትኖሩ አላውቅም፣ እላ ፈጣሪዋችሁና ራሳችሁ ብቻ እንጂ ማንም እንደማታምኑበት ዘመን ነው የመጣው። ግን አለ ሰው መኖር አይቻልም አለ ሰው መኖር አይቻልም። ሰው አለ ሰው መኖር እንዴት ይቻላል? ቢያማው ሐኪም ቤት የሚወስደው ሰው ነው። ሐኪም ቤት ሄዳችሁ የሚያክማችሁ ሰዎች ናቸው። ግን ሰው ማመን በጣም ከባድ የሆነበት ዘመን ነው የመጣው። እንዴት የገዛ ጓደኛው በዚህ ልክ ያስጠቀዋል? አቤል የምናውቀው ጥሩ ስራ ውስጥ ሲሰራ ነው። ፈጥሮ ደራሽ ነው። ሉል ጋ የሆነ ቢከሰት፣ ቴዲ የሉልን ስራ ሳያቆመ በፊት የሆነ ነገር ቢከሰት፣ ቴዲ ጋር የሚደርሰው አቤል ነበር። ሉል ጋ የሚደርሰው አቤል ነበር። ዛሬ እንዴት እሱ እንዲነገር ያደርጋል? እሺ ከተሳሰተኮ፣ ግልጹ ይነገራል በቃ ተሳስቻለሁ ይቅርታን ብሎ እኮ አሳልፎ ለህግ ሊሰጥ ይችላል። ግን በዚህ ልክ ጓደኞቹ መጥተው ቤቱ ድረስ መጥተው በማወቁ እሱ እኔ በጣም በጣም ነው ያፈርኩት። በጣም ፍቅረኛ ተብዮ ለምን ስልኩ አጥፍቶ ይጠፋል? ለምን ተብሎ እና የሆነ ኬዝ አለ የሆነ ከሀቤል ጀርባ የተሰራ ኬዝ አለ። ከሀቤል ጀርባ የተሰራ ኬዝ ባይኖር ኖሮ ጓደኛው አይጠፋም። ሁለተኛ ደግሞ ስልኩ አጥፍቶ አይጠፋም ግን ዛሬ የጓደኛው የቴዲ ጓደኛ ቤተሰቦች ወንድሙ መቶ ወንድም ያምጣልኝ አንተ የደበቀው አንተነህ እንደዚህ ምን ሊያደርገው ነው የሚደብቀው ምን ሊያደርገው ጓደኛዋ ወንድም ምን ሊያደርገው ነው የሚደብቀው ሬሳ ቤቱ ተገኘ በቃ ህግ ይጠይቀዋል ሬሳ ቤቱ ተገኝቶ እኮ ነው ፖሊስ ከደወሎ ህግ እንዲመጣ ያደረገው ፖሊሶች እንዲመጡ ያደረገው ስለዚህ ለምን ይሄ ነገር በማድረጉ ነው የተጠራጠረው የምጠራጠሩት ቤቱ ዘግቶ ሌላ ቦታ መሄድ እኮ ይችል ነበር። አላወቅኩ ማለት እኮ ይችል ነበር። ግን ይሄ ነገር ሆነ ብሎ የተዘጋጀ ሆነ ብሎ የተዘጋጀ ሴራ ነው፣ አቤልን ለማጥመድ፣ አቤልን ከዚህ ስራ እንዲወጣ የእሱ ጠላቶች ናቸው። ሆነ ብለው ከጓደኛው ጋር ግንኙነት ፈጥረው ሁሉ ነገር ተወያይተው ብር ከፍለውት ይሄ ነገር እንዲያደርጉ እሷም ገለው ሬሳዋ ቤት ውስጥ አምጥተው እንዲጥሉ ነው ያደርጉ። እኔ ምንም ምንም አይደለም። አቤል ቢታሰርም ይፈታል። መታሰር ቀላ ነው ሀገራችን ላይ ይታሰራል። አዳም ይበላል፣ ይጠጣል፣ እዛው ይተኛሉ። የሆነ ስልጠና ሰልጠው ይወጣሉ። አለቃ እድሜ ይፍታህ የሚባል ነገር የለም። የገደለ ይገደል የሚባል ነገር የለም። አቤል ይሄ ነገር አደረገ ማለት አይደለም። ቢታሰርም ቀላ ነው፣ ነገ ይፈታል። ይብላኝ የሞተችዋ መልሳ ማትመጣዋ መልሳ ቤተሰቦቿ ማታይ መልሰ ዱንያ የማታይ ሁላችንም ሞት አለ፣ አይቀርም። ሁላችንም በየትራችን እንሄዳለን። ግን አሁን እሱን ሳይሆን የእሷ ሞት ሳይሆን አይሁን ያሳሰባቸው የእሷ ጓደኞችም ሆነ የእሱን ጓደኞች ያሳሰባቸው የአቤል ጓደኛ መጥፋቱ ነው። ለምን ጠፋ? በቃ ኤፍሬምን ለምን ጠፋ? ለምን ሊጠፋ ቻለ? ወንድሜ ለምን ጠፋ? አንተ ነህ የደበቅከው። አንተ ነህ እንደዛ ያላከው። አንተ ነው ያገትከው ነምዶም ያግተው ይሄ በውሉ ወይ ራሳቸው የሰራችሁት ሴራ ሊሆን ይችላል። ከአቤል ጀርባ የሰራችሁት ሴራ ሊሆን ይችላል። አቤል እኮ ይደርስበታል። አቤል ቢታሰር እኮ ሺህ አቤሎች አሉ። አቤል ታስሮ እስር ቤት ቢቀመጥ እነ ሉኡል ከጉድጓድ ቆርፍሮ አውጥተውት፣ ይሄ ማን እንደያዘው፣ ይሄ ኬዝ ማን እንደጀመረው፣ ማንን ይሄ ወንጀል እንደሰራው ሉኡል ብቻ ፈርፍሮ ያወጣዋል። እናንተ አላወቋቸኋቸው ስለ ሉልና ወይ ስለ ቴዲ በደንብ ስላላወቃችሁ እኮ ነው። ሉል ይታሰር፣ ሉል አልኩኝ፣ ቴዲ አቤል ይታሰር። አቤል ቢታሰር እኮ ሺህ አቤሎች አሉ። ኬዙ እያንዳንዱ ፈርፍሮ የሚያወጡ ጀግና፣ ምንም ነገር ማይበግራቸው፣ ህይወታቸውን ለሰው አሳልፎ የሚሰጡ ሁሌ የሰውን የሚኖሩ ወንጀልን የሚቀፋቸው ወንጀልን እንኳን በዱል እንኳን ማይነኩ የወንጀል እንኳን ጫፉ ማይደርሱ በርቁን የሚሸሹ ጀግና ጀግና ጋዜጠኞች አሉ እንዳለ ይነሳሉ እናንተ ትዋረዳላችሁ ከዚህ ከኬዙ ጀርባ ከወንጀሉ ጀርባ እጃችሁ ያለባችሁ የአቤል ጓደኞች በሙሉ ነገ የእጃችሁ ነው የምታገኙት ዛሬ አፋችሁ ሞልታችሁ የአቤልን እንደዚህ ብላችሁ ተናግራችሁታል አይደል አቤል ይታሰራል ግን ጓደኞቹ ነገሩ ያጠሩታል ይብላን ያናንተ እንጂ የእሱ ጀግና ጀግና ጓደኞች አሉ እንደናንተ አንተ አድርገዋል ብሎ ማይፈርዱ እንዴት አድርገዋል? እንዴት ነው ነገሩ? ለምን ይሄ ነገር ተከሰተ ብሎ ቁጭ ብሎ ተወያይተው የሚፈቱ ጀግና ጓደኞች ስላሉት እነሱ ነገሩ ይፈቱታል። እናንተ ናችሁ የምትዋረዱት እንጂ አቤል መቼ አይዋረድም። መቼ ገና ኬዙ ሲጀምረው ነው ሉል አቤል እንዲህ ነገር አያደርግም። እንደዚህ ነገር እንደዚህ አስጸያፊ ነገር እንደማያደርግ እኔ ራሴ እርግጠኛ ነኝ ብሎ ነው የመሰከረለት በአደባባይ ወጥቶ አያቸው፣ በአደባባይ በሚዲያ ወጥቶ? ይብላኝ ለእናንተ ከጀርባ የምትሸኳኮ በሙሉ ሾኳኮች እና አቤላችን፣ አይዞህ በርታ። አንድ ነገር ሲመጣ ደግሞ ሊያጠነክር ነው የሚመጣው። መጠንከር አለብህ። እንደማታደርገው እኛ ሁላችን እናምናለን። ከጀርባህ የተደረገ ነገር ነው ሲጠራ ድረስ እስር ቤት መቆየትህ አትማማም። ጨዋ አደላሁም ወንድ ልጅ እንድጠነክርና ወንጀል የሚሰሩ ሰዎች ደግሞ የበለጠ እንድሰራ ያጠነክሩሃል እነዚህ ስለዚህ ጠንክር ሉል ያለ አሸናፊ ያለ ሌሎ ሌሎች የማናውቃቸው ዘላለም ያለ አንተ መቼም ከዚህ ወደ ኋላ አይቀርም። በቅርብ እውነቱ ወጥቶ ከእስር ቤት ትወጣለህ። ከታሰርክ ወይ የሁለት ሳምንት ነው ወይ ለአስር ቀን ነው። እስከዛ ደግሞ መታገስን የመሰለ ነገር የለም። ስለዚህ ሁላችሁም አቤልን አይዞሃ፣ ሀብሽል በሩት ቤቱ ሄዳችሁ አበረታቱት። ከእስር ቤት ሲወጣ ድረስ ደግሞ ቻናሉ መቶ መቶ ሰብስክራይብ ማስገባት አለብን። ለዚህ ሁላችንም መቶኬ እናስገባው፣ አቤልን እናበረታታው። እኔም ደምሩኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። እወዳችኋለሁ ሁላችሁም። ከስሪው ሲወጣ ደስ እንደሚለው ቻናሉ ማሳደግ አለብን። ሁላችን ተያይዘን ከዚህ ኬዝ ነፃ እንደሆነ ሁላችንም እናውቃለን። አቤል ፈጣሪ ድረስልህ፣ በርታንን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይባይ ወዳቸዋለሁ።